ነብሷን ይማረው ልበል? አለ ይርሀማት ልበል? ምን ልበል? አሸናፊ ካለ ወረቀት የለንም፣ የሁለታችንም ማለት ነው። ህገ ወጥ ነበር። ወይኔ ጉዴ! ቤት ውስጥ ነው የወለደችው። የሚያለቅ ሰስቲ ከራ ኮመንት ላይ የተሰበረ ልባርጎ ይዘጋል። ወንድሜን አይዞክ አይዞክ። ቤት ውስጥ ነው ቤት ውስጥ ነው ወይስ ሆስፒታል? አይ ሆስፒታል አምቡላንስ ተጠርቶ አምቡላንስ ደርሶላት፣ ያው ሆስፒታል ነው ልጅ የተገላገለችው። ግን ያው በግሉኮስ እና በእንትን እስከ 14 ቀን ምናም ቆይታ ነበር ሐኪም ቤት ውስጥ። ግን ከዛ ምንም ነገር ሳታውቅ ያው በ14ኛ ቀን አረፈች። አሁን ከሞተ ስድስተኛ ቀን አይዛለች። ወይኔ ወይኔ ወይኔ አይዞክ ወንድሜ ነፍሷን ፈጣሪ ማረው። አይዞክ እና ልጅም ደግሞ እዚህ ያለችው በህግ ስር ውስጥ በህግ ውስጥ ነው ያለችው። ሕፃኗም ያው እዚህ አንድ ላይ ነው ያለችው እስካሁን፣ ያው ምንም አይነት ነገር እንትን የሌለ ነው። ሕፃኗም አንድ ላይ ያው እንዲገቡል። አይዞህ ወንድሜ። ልጇም ያው ወይ፣ በጣም እናዝናለን። ፈጣሪ ነፍሷን ይማረው። አይዞህ። ፈጣሪ የወደደውን አደረገ። እሱ ለምን አይባልም። አይዞህ ወንድሜ እሺ። በሰው ሀገር ባለቤትን የሚያህል ነገር ማጣት በጣም ከባድ ነው። ግን በቃ ፈጣሪ የወደደውን የፈቀደውን አደረገ። ቢያንስ ልጅክ ተርፋለሃለች። ቢያንስ በእሷ ተጽናናለ። ማስታወሻ ጥላልክ ነው ሄደችው። አይዞክ በርታ በልባክ እሺ ይከብዳል። ከሆናስ ማንም እንደሌለኝ እያወቀች ነበረ ጥላኝ ሄደች። ሆናላ ያመጣችኝ እሷ ነበረች። እንደዚህ አይነት እንለወጣለን የሰው ሀገር ብለን ነበረ አለ እንዴት ነው ጨከናቸው? ቢሆን ያው ልጇን ጥለነው የሄደችው ምንም አይዞ ወንድም፣ በጣም ይከብዳል በእውነት። ቆየችቆየክካንተ ከመጣህ ወይ እሷ ቀድማ መታን የወሰደች ራሁን ገና እኔ ሁለት ዓመት ምናምን ነው ገና ምንም ስራ አልነበረኝም። ያው እዚህ ሀገር በጣም ስራ አጥቼ ከዋዲዶ ስር ወደዚህ ምናምን በጣም የሆነ ስራ አጥቼ እራሱ ቋሚ ስራ አጥቼ ብዙ ነገር ነበር የተጠቀይ ገና ስራ አገኘው ብዬ በቃ ፈጣሪ መስገን አሁን ቋሚ ስራ አገኝ ቻለሁት። ይስተካክልን ሁሉም ነገር ያልፍልናል ብዬ በቃ እየተመካከርን እያልን ይሄ ነገር በመሃል ላይ ገና እሷ ራሱ ደስተኛ ሳቱን አንድ ቀን ሳታርፍ አንድ ቀን ይሁን ንግድ ደስተኛ ሳቱን